ለመጀመሪያ ጊዜ የሰርጉ ቀን ሰርጉን ማሰቡን ትቶ ፕራንክ አስቦ ወንድሙን ያስጨነቀ ጀግና፣ ምን ተፈጥሮ ነው ይፈራል። እሱ እናቴ እንኳን ፍርሃት ጭራሽ አስጨነቀው ነው የሚገልጸው። አይዞህ ቡቡዬ ምስጊን፣ እንዲህ እናቴን ስሟን ልታስጠፋ ነው አላለም። እንዲህ እንዲህ ነው በለኝ፣ ምን ሆነህ ነው ያን ስብስብ ወንድማችን የእናቱ ልጅ እግዚአብሔርን እንዴት አንጀቴን እንደበላይ ምንድን ይሆን ከው ይሆን፣ እንደዚህ እንደዚህ በላይ ሲጠይቀው ሲጠይቀው፣ በስመ አብ መሌ ሚስጥሩን ገለበጠው። ዛሬ እውነት ነው የወንድም ሙሽራ አይሆንም፣ በፍጹም አይሆንም፣ አይሆንም። እንዴት ነው ይሆናል የምትሉት እናንተ? አይሆንም፣ አይሆንም። የምሬን ነው እንዴ! ይህ ሚስተር ካወጣ አይቀር እንኳንም ልባቸው ውስጥ ያለ ብለህ ተናገርክና እንደዚህም የሚተኛ ሙሽራም አለ በሰርጉ ቀንም ፈታ ብሎ ሰው ፕራንክ የሚያደርግም ሰው አለ ግን እንዲህ ከሚተኛ ባል ይሰውረን ነው ይሰውረን ነው ቤተሰብ ኧረ እኔ ብሆን በጥፊ ነው የምሞላበት እንዴ ጭራሽ ከጎን የተኝቶ በህዝብም ፊት ያሰድበኛል ተመልካቱ እንዴት እንደተኛ ነው ለድራማ ለቲክቶክ ብላችሁ ነው ይገርማል እና እንግዲህ ያልሄደ ሰው የለም እዚህ ጋም ይኸው እነ ሀሰን ፏፍሽ ብለው ነው የሄዱት። ኦ ማይ ጋድ እነ ናኒ እነ ሀይሚ እነ ሳምሪ ብዙ ዕቃ ድራይቨሩ ሀሰን ነው። ፏፍሽ ብለው ነው የሄዱት አልኳቸው። የሚገርም ነው ሰርጉ ቪዲዮ ሰሞኑን አለ አለ አለ፣ ጠብቁ ብቻ ቤተሰብ ማለት ነው እንዲህ እኮ እየተወዛወዙ ነበር። እዚህ ጋር እንዴት ዝም እንዳለ፣ ወደ መጨረሻ አካባቢ እንደሆንም ሰርጉ ጋር ሊደርሱ አካባቢ ይሆና። እዚህ ጋር መሃል ላይ እንትናን ነበር ያየሁት፣ በብሩኬን ያየሁት የሚገርማችሁ ነገር። እናንተም ተራ ጠብቁ፣ ተራችሁን ጠብቁ። እና እኔና ሀይም እዚህ ጋር ፏ ብለዋል። ማሻላ ብለናል፣ በዚህ አጋጣሚ ማለት ነው። ሁለት እምዶች ገጥማቸዋል። እውነት ማለት ነው። በቃ እያበዱበት ነው። ይመቻችሁ አቦ። ሁለት እንስቶች ገጥማችኋል። ደግሞ በትክክል ማ ነው። እኔ እኮ ሀይኔ የአበሻ ቀሚስ ስለብስ ትልቅ ሴት ምትመስልብኝ ነገር። እዚህ ጋም ደግሞ ጠለፋ እየተካሄደ ነበረ። የሚገርማችሁ ነገር ወደ ሰርጉ ሲኬድ እየተጠለፈች ነበር። ኦ ማይ ጋድ! ማሂ ማለት ነው። ሄኖክ ሊጠልፏት እዚህ ጋ ሀሰን ደግሞ ያደራድራል። ድርድር ላይ ነው። ከዛ ሷ ደግሞ ያሸነፈ ይውሰደኝ ማን ነው። ከዛ ና ሲላት ሀሰን ጋ አይማይ እንዲያው ለቪዲዮ ሸመኛ፣ ለፕራንክ ሸመኛ። በነገራችን ላይ ዘና ነው የምታደረገኝ ማሂ ማለት ነው። በዚህ አጋጣሚ በጣም ደስ የሚል ቆይታ ነበረ። እንግዲህ ቡቧችን እዚህ ጋር ወንድሞቹ ዛሬ በሰርግ ቀን ተጫወቱበት፣ ተጫወቱበት። ቡቡዪ ግን ብዙ ጊዜ ጭንቅላቱን የሚይዘው ነገር ተው አልኩ፣ ተው አልኩ። ምንም አይሰማም። አስኪ ጭንቅላት ግን አትያዝ። እና ጠጋ ብሎ እዚህ ጋር ታናሽ እንደመሆኑ መጠን ምንድነው ችግሩ ወንድሜ ንገረኝ። የእናቴን ስም አታስጠፋ ስንት ነገር ነው የደከመችው የለፋችው። እሱ ደግሞ ብሩን እከፍላለሁ ብሎ ሲከራከር እንግዲህ በዚህ መልኩ የሀይሚ በቀል ነው ብሎ ይቅርታ፣ የሀይሚ በቀል ነው ብሎ አቶ ሀብተ ብዬው ወንድምየው በዚህ መልኩ ተበቅሎታል ማለት ነው። በጣም በጣም ግን አሳዝኖኛል፣ ለእውነት ለመናገር ማለት ነው። እንዴት እንደተንገበገበ እናቴ ነው ያለው፣ ማርያምን ወይኔ እንደው እንደው እናትን ረጅም ጤና ይስጥልህ። እግዚአብሔርን መስማምን እናቴ ሲል ያሳዝነኛል። እኔ ብሩኬን ወደው፣ አንድ በእናቱ ያለው በቃ በእናቱ የማይደራደረው ነገር፣ ሁለተኛ ለሀይሚ በሚሰጣት ቦታ ነው። እኔ ብሩኬን በጣም ወደው በጣም ከምላችሁ በላይ ማለት ነው። እና ይሄ ነገሩ በቃ ጸባይ እንጃ ልቦና ሰዎችን ገዝቶታል። እኔ ገዝቶኛል እኔ በዚህ ነው የገዛ ብሩክ ነው እና ደግሞ ለሰዎች ያለው ስብእና ትንሽ ሆኖ ትልቅ ሆኖ በቃ አንድ አይነት አመለካከት ያለው ወንድ ነው። እና ኦፍ በዚህ አጋጣሚ እናትህን ረጅም እድሜ ይስጥልህ። ለእናቱ እንዴት እንደተጨነቀ ሰምታችሁታል ዛሬ ማለት ነው። ምን ያክል እንደተሰማው ማለት ነው። ምንም ፕሮግራሙ አለመሆን መሆን አለመሆኑ ችግሩን ጠየቀው። ከዛ ግን እምቢ ሲለው በቃ አታሳዝነውም ቢያንስ እናትን አታስባትም ነው ያለው እና ድካሙን እንግዲህ አይቶታል፣ አስቦታል። ገባችሁ ብቻዋንም ማሳድጋ ደግሞ የሰርግ ቀንም አስቸግረህ መሌ ደግሞ ሲያኮርፍ እኮ ከባድ ነው። እሱ ምን ላርግ ብለህ ነው አላለም። እንግዲህ አኩርፎ አስቸግሯቸዋል። መሌ በተፈጥሮ አኩራፊ ነው ብሏል። ከዚህ በፊትም ብሩኬም ያኮርፋል ተናግረዋል። እንግዲህ የሀብ ጸባይ ነው ያልተነገረው። በዚያ አጋጣሚ ታናሽና ታላቅ ቀረቤታ አላቸው ተብሏል። ምክንያቱም ብዙ የሆነ ይተዛዘናሉ፣ ሚስጥረኛሞች ናቸው። ምናም ታናሽና ታላቅ ስትሆኑ እና እዚህ ጋር እንግዲህ መሌ ያን ያህል ብዙም ያኔ ፍቅሩ እንዳለ ነው። ግን ያኔ ሰኩሪቲ የሆነው ክሎዝ የሆነ ነገር ያላቸው ከሀብ ጋር ነው እንደሚመስለኝ ነገር ማለት ነው። ይሄኛው ደግሞ ከዛኛው ወንድማቸው ጋር ወይኔ ያኛው ወንድማችሁ መቼ ነው ካሜራ ላይ የሚወጣው? ለምንድነው ካሜራ ላይ የማይወጣው? እስኪ ተደብቃችሁ ፎቶ ፎቶ ፖስት ልን። እስኪ እናበረታታው ወደ ሚዲያው እንዲመጣ ማለት ነው። ፈርቶ ይሆናል በእርግጠኝነት ማለት ነውና እንግዲህ ቦታ እየለቀቅኩኝ ነው እኔ። ቀጣይ ደግሞ ሀብ ነው፣ ከዛ ደግሞ ብሩኬ ነው ተብላችኋል። እንግዲህ ቤተሰቦች፣ ዛሬ በደረጃ አስቀምጦታ ሚስጥሩን አፍረጥርጦ ተናግሮታል ማለት ነው። መለያችን እንግዲህ ይመችላአንተ መልካም ትዳር ይሆንልህ ብለናል እንግዲህ የአብርሃም የሳራ ያድርገው። ግን ሰርጉ ሰርገኛ ሙሽራ ተደርጎ ለፕራንክ የተዘጋጀ የመጀመሪያው የቡታጅራ ሙሽራ መሌ ነው። እንግዲህ የምር ወንድሙን በፕራንክ ያስጨነቀ ይሄ የመጀመሪያው ፕራንክ አድራጊ እሱ ነው። እውነት ትናንትና ብሩኬ ለፕራንኩ እንኳን ሙሽራ የሄድ ልብስህን ለብሰን አስትለው ሀይሚ እንዴት ግራ እንደተጋባ አንተ ጭራሽ መስመሩ ላይ ሆነ ለነገሩ ያን ያክል እኮ መሌ መልስ ነው መጠራችሁ። እኮ አለ እኮ ሰርጉ መቼ እንዳለፈ አላየንም። እንግዲህ መልስ ነው መጠራችሁ። መልስየም ሰርጌም ነው ሁለቱም፣ ሁለቱም ባንድ እንደዛ ነው እንግዲህ። ልጅቱ ልጅቷ ጋር ሴቷ ቤተሰብ ጋር ይሄዳሉ። ከዛ ወንዱ ቤተሰብ ይዞ ይመጣሉ። ከዛ በኋላ በቃ እንደዛ መልሱም ሰርጉም ባንድ ነው። አራ ለነገሩ ትክክል፣ ምክንያቱም ኖሮ ውድ ነው። እና ጋይስ ጥሩ ነው። እዚህጋ ደግሞ እንግዲህ እናቴ ቤካችን ከቅርብ ጊዜ በኋላ ኦ ቤኪ ምል ጃኬት ማምረት ጀምሯል። አሸንጓሊት ማምረት ጀምሯል። ብዙ ነገር ብዙ ነገር ብዙ ነገር ጀምሯል። ቤካ እንግዲህ እንደምታዩት ፏፍሽ ብሎ ከሳምሬዬ ጋራ አዳዲስ ነገሮችን ይዞ ይልን እየመጣን ነው። ግን ግን ምን ተረዳችሁ? ቆይ አሁን ይች አሸንጓሊቷ ምናምን ስለ ፍቅር ናት? ወይስ ስለ ምንድን ናት? አረ እኔ እኮ እኔ ኔ ሀይሚና የብሩኬ ካፕልነት ብቻ ነው የሚመች ለምን ሰኩሪቲ እኮ ናቸው እነሱ። ከቅርብ ጊዜ በኋላ ጓደኞቻቸው ናቸው እንጂ እያወጡባቸው ምናምን ያሉት እንደነ ብሩኬና እንደነ ሀይሚ ሰኩሪቲ የሆነ ፍቅር በፍጹም የለም የለም የለም። እስካሁን አላየንም። ሁሉም ይፋ እንዲወጣ ብዙ ነገር ነው የሚጎረጉረው። አሁን አሁን እቺ ስጦታ የቡቡ ነበረች። እንዲ ቆይ እናንተ ከለር አትቀይሩም? እንዲ ሁሉ ነገሩ ፍቅር ፍቅር ፍቅር ነው፣ ሶስት ነው ቃሉ ሲጠራም ሲባልም ፍቅር ፍቅር ነው። ለትልቁም ለትንሹም ለአዛውንቱም ለልጁም ፍቅር ፍቅር ነው። በቃ ምንም አዲስ ነገር የለውም። ግን ይሄ ድርጊት ነገሮቹ ቀየር ቀየር ቢሉ የተሻለ ነው ብዬ አስባለሁ። ያኔ ለይተውም ጥሩ ነው በቃ አላ አይደለ። ኮፒ ከሚሆን ቅያሬ ጥሩ ነው ብዬ አስባለሁ። አሪፍ ቤተሰብ በእርግጥ ለፍቅረኛ ቀይ አበባ ነው የሚሰጠው። ግን ደግሞ ያን አሁን ፍቅረኛ ቦታ ላይ ስላልሆናቸው ያላችሁት ቦታው ላይ እስክትገቡ ድረስ ሌላ ሌላ አበባ አለ አይደለ? መሰሎቹን በቃ አንደኛ ሁለተኛ እያላችሁ ስቴፕ ባይ ስቴፕ እያደረጋችሁ ከዛ በኋላ ወደ ገደለው። ብሩኬ እኮ አበባ ለመስጠት ማለት ነው። ወይኔ ወይ እንደ ብሩክማ በስመ አብ ወልድ፣ እንደ ብሩክና እንደ ሃይሚማ ፍቅራቸውን በኪሳቸው የቋጠሩ እነሱ ብቻ ናቸው፣ ምንም ነገር ሳያወጡ ሌላው ዝም ብሎ ነው መንገድ መንገዱ እያፈሰሰ ነው የሚሄደው። ሌላው ማለት ነው ቤተሰብ የምሬ ነው የምላቸው። አሁን ቤኪና ሳምሪ ቅርብ ጊዜ ነው የመጡት፣ ሌሎችም አሉ። ሌላው ደግሞ በጣም የሚገርመው ነገር በእርግጥ አሁን ወደ ፊታችን ላይ ያስገብቸላችኋለሁ፣ ስለ እሱ ማውራለሁ። ግን ስለ ሌ ቤኪ ነው ላወራ የመጣሁት ዛሬ። የሰሩት ቪዲዮ በጣም ምርጥ ነው። ሳምሪ ቾ ግን ለምንድን ነው የምታኮርፊው? ቆይ የምታኮርፊው ምንድን ነው? ግራ ገብቶኛል እኔ። የምታኮርፊበት ነገር ደስተኛ አይደለሽም ነው ወይስ እንዴት ነው? እና ደስተኛ ካልሆንሽ ከወዲሁ አስረጁ። ፍቅር ደስ ካላለ በሙቤ አይታችሁ ተቀጡ። ፋሚሊ ደስ ሚል ፍቅር ከውስጣችሁ ፍቅር ካልመጣ ትርፉ ልፋት ነው የሚሆነው። በሙቤ አይታችሁ ተቀጡ። ሙቤን ይዩት። እንግዲህ እንደዚህ እውነት ከልባችሁ ስታፈቅሩ ማለት ነው ሁሉ ነገራችሁ ብርሃን ነው የሚሆነውና ሀዩ ወደ ህይወቱ ገብታለሽ። ካሁን በኋላ አልወጣምም ወደ ኋላም ወደፊትም አልልም። ሀይምዬም ወደዚህ በይቅርታ በሁሉ ነገር ግልጽ ሆኖ ወደ ቤተሰብ እንድትመጣ ስላደረገቻት በጣም ደስ ብሎኛል ብሎ ሙቤም የወንድምነቱን ሀይሚዬ እህቴ እያለ ሲያመሰግን ሲገልጽ አሰምተናል። እኛም ደግሞ ለሀይሚ ቤስት ጓደኛዋ እንደሆነች እንግዲህ ሀዩ ጋር እናውቃለን። በፊት ከብሩኬ በፊት ነው የማውቃቸው ሀዩንና ሀይሚን በጣም ደስ ብሎናል። በዚህ አጋጣሚ በመጀመሪያም እኛ ብለንሃል። ምክንያቱም በይሉኝታ የገባበት ህይወት ነው የሚመስለው። በእርግጥ የነቀነ የነገን አናቅም፣ ግን ደግሞ በዚህ ልክ በጣም ግብግብ አትበይ ሀዩዬ፣ ማለት ነው ሁሉም ነገር በሂደት እንዲሆን ነገ አንችም እንዳትጎጂ፣ በቃል አደለ። ያለፈው አልፏል። አሁን ደግሞ ላለሽበት ነገር አንቺ ንጹህ ሆነሽ ጠንካራ ሴት ሆነሽ ባለሽበት ባለሽበት አቋም ባመንሽበት ነገር ጠንካራ ሆነሽ መገኘት ነው የሚጠበቅብሽ እንጂ እንደዚህ ብዙ ነገር ማውራት አይጠበቅብሽም፣ የኔ ውድ ቆንጆ። ምክንያቱም የነገን ስለማናቅ እኛ ሴቶች ዛሬ ላይ ብዙ ነገር ማውራት አይጠበቅብንም ከምታወሪያቸው ወሬዎች በእርግጥ አንቺ ስለምትወጁ ስለምታፈቅሪው ነው ግን ነገር ግን፣ ያኔ ሁሉም ነገር በቁጥብ ከካሜራ ጀርባ ብታረጊው በጣም የተሻለ ነው። አንዳንድ ካሜራ ላይ የሚወጡና ማይወጡችን ለየት አድርገሽ ማውጣት አለብሽ። በጣም ኦፕን በሆነ በግልጽ ነው የቀረበችው። በጣም በሚገርማችሁ ሁኔታ ማለት ነው። ሙቪ እንዳያችሁት ማለት ነው እና እሱ ራሱ በጣም ደስተኛ ነው። እና በህይወታችሁ ለምታፈቅሩ ሰው ሁሉ ነገር በዙሪያችሁ ያለው ሁሉ ደስታ ነው የሚሆነው ምንም ቢሆን ምን ከሀዩ ባይለይ በጣም ጥሩ ነው ብዬ አስባለሁ ቤተሰብ እስኪ ደግሞ የእናንተን አመለካከት በኮመንት ስር ጻሁልኝ ሌላ ጋ በጥቅምና በሌላ ነገር የቀረበ ነው የሚመስለው እውነት ለመናገር በእርግጥ ሀዩ በዛን ሰዓት ስለገፋችሁ ነው ስለገፋችሁ ነው ሞቬም የራቀው አሁን ላይ ደግሞ ያው ጥርት ባለ መልኩ እሷም በፊት ያንን ህይወት ወዳው እንዳልሆነ በቤተሰብ ተመርጦ እንደሆነ ከዛ በኋላ ግን ሁሉም ነገር እንዳልሆነ ተናግራለች ከምንም በላይ እኔ ሀዩንም ወድላት አለባበሷን ምን አገባሽ እንዳትሉኝ በጣም ይቅርታ አድርጉልኝ ምክንያቱም ይሄ የተሰጣት ነገር ነው በቃ አንድ ሰው የተሰጠውን ነገር ሲ እንትን ሲል ደስ ይለኛል እኔ እኔ አለባበሷን በፊትም ጀምሬ በጣም ነው የምወድላት። በጣም ማለት ነው ከምነግራችሁ በላይ ደግሞ ያምርባታል። ሂጃብን ብታረግ ምንም ብታረግ ያምርባታል። ለምን እንደሆነ አላውቅም። የመሬ ነው። ወደ ኋላ እየተመለሳችሁ ይሁ ከሞቤ ጋር ሲደንሱ ሁሉ ነበረ። ሲደንሱ ስላችሁ እንደዚህ ቪዲዮ ላይ ለጨዋታ ለምናምን ነው የምላችሁ። እንደዚህ ኖርማሊ ዳንስ ቤት ምናምን ሄደው አይደለም። ሀይሚ ሁሉ አለች ነበረ። ኖርማሊ ቪዲዮ መጨረሻ ላይ የሆነ ውዝ ውዝ የሚሉት ነገር እንደዛ ነገር ስትጨዋት ራሱ ስትዘፍር ራሱ በጣም ቅብጥብጥ ያለች ናት እና ልብሷን አለባበሷን ወድላታለሁ። ይመጀሻ ዩዬ ሙብዬ እንግዲህ ለወግ ለማድረግ ያብቃችሁ ብለናል። ውድ ቤተሰቦቼ መልካም ምሽት ይሁንላችሁ። ባይ ባይ።